ከቤተሰብ አግልለውኛል እነሱ ከቤት አባረውኛል ሁላ ስለዚህ ያረፍኩት ኤደን ጋ ነው ኤደን ቤት ያረ መጽሐፍ ቅዱስ ላይም ያው ማንም ሀጢአት የሌለበት ሰው ቢኖር ይውገራት ይላል እና ሁሉም ሰው እኛም ብንሆን ሀጢአት አለብን ሰላም እንዴት ናችሁ ደና ናችሁ? እግዚአብሔር ይመስገን እኔ ደና ነኝ እናንተም ደና እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ እናንተ ጋር የመጣሁት በጣም ከፍቶኛል፣ አዝኛለሁም በጣም ማለት ነው። ከአጠገቤ ምንም አይነት ሰው የለም። ከባድ ጊዜ እያሳለፍኩኝ ነው። ሌላ ጊዜ ይህንን ስላችሁ የሆነ ተስፋ ኑሮኝ ወይም ደግሞ ኖሮ አለው ብዬ ያሰብኩት ህይወት ኑሮኝ ወይም ደግሞ በቃ ማለት ከአጠገቤም ሰው ነበረ፣ አይዞሽ የሚለኝ ነበረ ቢያንስ። ዛሬ በጣም በቃ ከአቅሜ በላይ ስለሆነብኝ እናንተ ጋር ለመምጣት ተገድጃለሁ። በቃ ያረኩት ነገር ጸጽቶኛል። መግቢያ መውጫ፣ መቀመጫ እንዲሁም መተኛ እስከቅተኝ ድረስ ህሊና ላይ እየተመላለሰ ነው። በቃ ማለት ሰው ህሊናውን ካላጸዳ ምንም አይነት ሌላ ስራ መስራት እንደማይችል ነው የተገነዘብኩት። የሰራው ስራ በቃ ልክ እንዳልሆነ በደንብ ነው ይገባኝ። ያው ሰው ቢቆይም ይገባል ይባላል። በቃ እሱ ነት ነው። ግን ራሴ ላይ በቃ ሳየው አመንኩኝነት ነው አልኩኝ። ማለት በቃ እዚህ ጋ የመጣሁት እናንተ ጋር ዛሬ ቅርታነት ታደረጉልኝ። ምንም ቢሆን እህታችሁ ነኝ። እናንተ ጋር በቃ ስመጣ ክፋትን አደርጋለሁ በክፉ ስሜ ይነሳል የሚለውን ነገር ጭራሽ ታሳቢ አድርጌ አልመጣሁኝም። ግን እሱም ሆኖ ክፋት ክፋትን ወልዶብኝ፣ ውሸት ውሸትን እየወለደ ብዙ ሰዎች አጣርቻለሁኝ። ምንም ነገር ላላገኝ ብዙ መስዋዕትነት ከፍያለሁኝ። አብረ የነበሩ ሰዎች አላያይቻለሁ። በቃ እሱ እሱ ነገር በጊዜው አልታወቀኝም ነበር፣ ግን እያደረ ሲቆይ ምንም ነገር በቃ ይመራል እና ምንም ነገር ላላገኝ ደግሞ ያን ሁላ መስዋዕትነት ከፍዬ ዛሬ እዚህ ጋር ከምንም ሳልሆን ብቻዬን ቀርቻለሁ። እና አሁን በዚህ ሰዓት የእናንተ ትብብር፣ የእናንተ እገዛ፣ ፍቅር የሚያስፈልገኝ ሰዓት ላይ ነኝ። በቃ እናንተ አሁን በቃ ብሰርቡኝ ምንም ብትሉ እንዲገባኝ እንደሆነ ጥሩ ስራ እያልሰራው እንዳልሰራው ልትነግሩ እንደሆነ በደንብ ገብቶኛል። ማለት በቃ ተይ ስትሉኝ ያለመስማቴ ምናምን አሁን ከሰው አራርቆኛል። ማንም አጠገቤ እንዳይኖር ነው ያደርገው በቃ ማለት ውስጤ ድምጽ ይጮሃል። ብዙ ነገር አለ ብዙ ነገር ማለት ነው። በጣም ከባባር ቀን ነው እያሳለፍኩ ያለሁት። ቤተሰብ ራሱ የተለቀቁትን ቪዲዮዎች አይቶ ጓደኞች እስኪ ርቆች ድረስ እንደዚህ አይነት ስራ እንዴት ትሰራለሽ ብሎ ከቤተሰብ አግልለውኛል። ማለት በቃ ከነበርኩበት ሁኔታ ከስራ ቦታ ብቻ ከብዙ ቦታ በቃ ሰው እንዴት ነው ራቅራቅ እያደረገኝ ነው፣ እና ሰው ደግሞ ብቸኝነት ከተሰማው ብዙ ነገር ሊያደረግ ይችላል። በጣም ብዙ ነገር ማለት ብቻ እኔ ሊገልጽላችሁ የማልችለው ከባድ ስሜት ውስጥ ነኝ። በቃ እዚህ ጋ ዛሬ የመጣውትን ከምንም ከምንም በላይ አብረን ከነበሩትም ሰዎች በላይ እናንተም ይቅርታ መጀመሪያ አድርጋችሁልኝ፣ ቢያንስ እናንተ ከጎኔ ካላችሁ የእናንተን ፍቅር እገዛ ካየሁን በቃ በረታለሁ ብዬ ስላሰብኩኝ ነው። በጣም ከምላችሁ በላይ የብቸኝነት ስሜት የተሰማኝ ነው፣ በእውነት ነው። ከዚህ በፊት እንደነበረው አይነት አይደለም። ዛሬ በቃ የምር ተሰምቶኛል። በጣም የምር ለመግለጽ ላቸው ብዙ ከባባድ ስሜቶች ነው እየተሰሙኝ ያሉት። ዋጋ በጣም ከፍዬ በታለሁ። በጣም ግን ዋጋ በከፈልኩበት ደግሞ ልክ ቅጣቴንም አግኝቼ በታለሁ። ካጠገባችሁ የነበረው ሰው በቃ እነዚህ አጥላልቷችሁ እንትን ብሏችሁ ራሳችሁን ሲያርቅ ከምንም በላይ ማለት ገንዘብ፣ ብር ቢጠፋ ተሰርቶ ይመለሳል። የሰው ልጅ ግን ካጠገብ የነበረው የሰው ልጅ ተቀይሞ ደግሞ አንተ እኔ ጎድቸው በእንደዚህ አይነት መልኩ ሲርግን መመለሻው በጣም ከባድ ነው። ኤደን ራሱ እንደዛ ሲበድላት እንደዛ እሷን ለማለያየት ብዙ የንፋችበትን ፍቅር ብቻ ሴትነቷን አደጋ ላይ ራሱ አድርጋ በቃ ብዙ ነገር እንደዛ እያሳለፈች ራሱ እኔ ንቅርታ ከማለት ወደኋላ አላችም። አሼ ደግሞ ብዙ ነገር እንዲያሳልፍ አድርጌያለሁኝ። ሁለት ወር ሙሉ ስዋሻው ቆይቼ በእሱ አድርጌ ካሌብን ለማግኘት ተጠቅሜበታለሁ። ካሌብ ደግሞ በመጥፎ ሁኔታ አልተለያየንም ነበር። ለእኔ መጥፎ ሰው ሆኖ አልተለየኝም ነበር። ግን በቃ እኔ እሱን ፍቅር ፍቅር ብቻ እያልኩ ሌላ ነገር ሳል በጣም እየከበደኝ ነው። እዚህ ጋ መጥቼ ለእናንተ ስናገር ውስጤ በቃ የሚፈታተነኝ ስሜት ለእናንተ መናገር ማለት በጣም አላቅም። በጣም ከባድ ሁኔታ ላይ ነው ያለሁት እና ካሌብ እንደዛ እያደረኩት እንኳን እኔን ከማገዝ ወደኋላ አላለም። እኔን ሰፖርት ከማድረግ ወደኋላ አላለም። በቃ ኤደንም እንደምታስናት ምንም ከዚህ ግባ የማይባል ነገር አድርጋልኛለች ብላ ራሷን በቃ ለእኔ ነው በቃ የሚያስፈልግሽ ነገር ካለ ቻ በቃላት ለመግለጽ የሚያደግቱኝ ነገሮች ነው በቃ የእኔ የጥፋተኝነት እንትን ስሜት እንዲጨምር ነው ያደረጉት እነዚህ እነዚህ ነገሮች። ሳሌ ብን አገኘዋለሁ በሚል ተስፋ አይኔን ተጨፍኝ ነበር እነዘን ሁላ ነገሮች ታደርግ ነበረው እንጂ እኔ ሰውን የማጣላት አላማ ምኖረኝ አይደለም እንደዚህ ደረጃ እንደረሰ፣ በቃ ሁሉም ነገር እንደ በፊቱ ቀላል መስሎኝ ነበረ። ግን ነገሮች ነገሮችን እየገፉ ሲመጡ የማይሆን ነገር ውስጥ ገባን ይቅርታ የሚባል ነገር ጥፋት አይደለም ያጠፋውትኝ በጣም ትልቅ ጥፋት እንዳጠፋው ይገባኛል ግን በቃ በፈጣሪ ይዤ ያለው ይቅርታ እንድታደርግልኝ ነው የምፈልገው ሁሉንም ነገር ረስተን በቃ እንደ በፊቱ መሆን እንኳን ባንችል በቃ ይቅርታ እንድታደርግ ያንተን ይቅርታ ብቻ ነው እዚህ ጋር የምፈልገው ማለት ካደረኩት በኋላ ብዙ ነገር አልጠብቅም ግን በቃ ይቅርታ አድርጌልሻለሁ ብለህ ከልብህ ብትነግረኝና ህሊኔ ቢያርፍ ደስ ይለኛል እና በቃ ይህን ነው የምላችሁ ለእናንተ። ስለዚህ አብረናሽ እስኪመጣ እንጠብቀዋለን ማለት ነው።

ችግር አይ፣ ችግር የለውም እ ችግር የለውም። እንደዚህ አስቸኩረች ጠራችኝ። በሰላም ነው? በዛውም ካሜራ። በሰላም ነው፣ በሰላም ነው። ምነው ትቸኩላለህ እንዴ? እሄድበታለሁ እኔ። እናንተ መሀል ያለውን ችግር ማለት እስከዛሬ ነበረ ነገር ታግሰኝ ቆይተሃል። አንተ ላይም ብዙ የተፈጠሩብህ ችግሮች አሉ፣ ጓደኞችህን አትሃል። በእኔ ምክንያት ብዙ ነገር እንድታሳልፍ አድርጌሃለሁ። ስለዚህ አሁን በቃ ምንም ነገር እንዳትለኝ ማለት በቃ በለኝ እሺ፣ የተሰማህም ነገር ካለ በለኝ። በቃ ግራ በጣም ግራ እየገባኝ ሲሆን እንደዚህ ምልክ ተሰንቶኛል። ተጎድቻለሁ። ከመጉዳት አልፎ ደግሞ አንተን ጎድቼህ ነው። አንተን በመጉዳቴ ነው ጸጽቶኝ ተጎድ ያለሁት እና በቃ ይሄን የሚሰማኝ ስሜት በጣም ከባድ ሁኔታ ላይ ነው ያለሁት። መጀመሪያም ነግሬሽ ነበረ የሁላ ነገር እንደሚፈጠር። ማለት አስተውለሽ አልሄድሽ የሄድሽበት መንገድ ጥሩ አይደለም እና አሁን አንቺም ትንሽ አሁን ያለሽበት ሁኔታ ሳይሽ ስለሽ ፊትሽ ምናምን ልክ አይደለም እና የሆንሽው ነገር ካለ ምረዳሽ ነገር ካለ በእኔ በኩል ነገሮችን ንገሪ። ምንም አልሆንኩም። ሰሞኑን ትንሽ አሞኝ ነበረ። አትሌት እየተከታተልኩ ነው። በቃ አንተን ላገኝ ነው በመሀል የመጣሁት ማለት ህሊኔ ምንም ሊያስቀምጠኝ አልቻለም። ከሁሉ ሁሉ በፊት አንተ ማግኘትና ያለውን ነገር እንድትሰማኝ የሚሰማኝ ስሜትዬ እንደሆነ እንድታቅ ነው የሚፈልገው። በቃ አንተ በጣም ጥሩ ሰው ነበርክ ለእኔ በጣም በጣም፣ ማለት ነው ማለት፣ ከቤተሰቦቼ በላይ አጠገቤ ነበርክ። ሰው ነህ። በአጭር ጊዜ ውስጥ እንደዛ ማንም ማለት እህትም ወንድምም ሊቀርበው በማይችለው ልክ ከአጠገቤ ነበርክ። ክፉ ስራ ሰርቼብህ አንተንም ክፉ እንድትሆን አደረኩ። ማንም ሰው ማንም ሰው ስልሽ ማንም ሰው ተቸግሮ ማድረግ ያለብኝ ነገር ለማንም ሰው ቢሆን ማድረግ የምችለውን ነገር ነው እያረኩት ያለሁት እና እንደዚህ ደግሞ ሆነች በማየት በጣም ነው ያዘንኩት። ስለሽ መጀመሪያ ብዙ ነገር ነገር ይሻለው ያው ያለፈው አልፏል። ያለፈውን ነገር ለማንሳት ሳይሆን አሁንም ለወደፊት ማግዘሽ ነገር ካለ ምረዳሽ ነገር ካለ አንተ ስጀመር ከመጀመሪያም ከጎን ያልተለየኸኝም አጠገቤም ነበር። አንተ ብቻ ሳትሆን ኢቨን በቃ በጣም የጎዳሃት ኤደን ራሱ እንደ ሴት ማለት ነው። በቃ ከሚባለው በላይ ጉዳት አድርቼባት አለሁ። ያለማስተዋል ብዙ ነገር ነው ያደረግኩባትኝ። በተፈጠረው ነገር ምክንያት ከቤተሰብ ጋር ችግር አጋጥሞኛል ማለት እነሱ ከቤት አባረውኛል ሁላ። ስለዚህ ያረፍኩት ኤደን ጋ ነው። ኤደን ቤት ነው ያረፍኩትነ ነገር ለምደ ነገር ማለት እሷ ብዙ ጥሩ ነገር ብታደረግም በቃ እንዲወራባት አልፈልግች ይጸጥን ያልኩ ምን ብዬ ይናገራለሁ? እኔ ሲጀመር እዚህ ጋ አሁን እንዴት ነው የራሴ ጥፋት ጎልቶ መናገር አፍ ነው ያጣሁት። ዛሬም ከአቅሜ በላይ ስለሆነ ነው የመጣሁት። አይሻ ጓደኞቼም እኔም ስልሽ እያረግን ያለው ነገር ለአንቺም ለወደፊታችን የሚጠቅም ነገር ነው። ገባሽ እኮ። እናንተ ጥሩ ሰዎች ነበራችሁ፣ እኔ ነኝ ማድረገውን ያላወኩት፣ እኔ ነኝ ማስተር ተሳ ነኝ። እናንተ ጥሩ ነበራችሁ። በቃ ማለት እኔንም ለማረጋጋት ምናምን ስትሞክሩ ነበር። እኔ ነኝ ያልገባኝ፣ እኔ ነኝ ያልተረዳሁትኝ። ለዚህ አሁን በጣም ቆጭቶኛል ከምልህ በላይ ማለት ነው። እዚጋ ቆሚ መናገር ራሱ የቻልኩትኝ ከየትና ከየት አቅም አሰባስበኝ እንደሆነ ልታቃ፣ በቃ ልትረዳሁላ አትችልም። አይ ነው ፊትሽ እንዲሳይሽ የሆነ ያመመሽ ፊት ነው የምትመስ ይቅርታ እንድታደርግልኝ ከምንም በላይ ማለት ነው፣ አስፈላጊው ነገር ለእኔ በዚህ ሰዓት እሱ ነው። እና ደግሞ የድሮ ጓደኝነታችን እንዲመለስ ፈልጋለሁ። ይሄ ላንተ ከባድ እንደሚሆን አውቃለሁ፣ ግን እኔ የሚሰማኝ ስሜት ገና ከዚህ በላይ ነው። ስለሽ ቁሚ ለመሄድ የግድ ይሄ ያስፈልገኛል። ይሄን ነገር ታውቃለሁ፣ በድያለሁ፣ ግን ይቅርታ ይቅርታ። ማለት ይሄ ጓደኝነታችን የምትሆን ነገር እሱን ትተሽ አሁን የራስሽን ጤና ስልሽ ብዙ ነገር አይ ነው አጥፈት አጥፍተሻል ስልሽ፣ ያዩሻል። በቃ ብዙ ስትሬስ ላይ ነሽ ታስታውቂያለሽ። እና ራስሽን ነገ በቃ ራስሽ ላይ ስል ተረዳሽኛ? ራስሽን ጠብቂ። እና ሁላችንም ሀጢያተኛ ነን። ማንም ሰው ካንቺ የተሻለ የዋ ሰው ማለት እንትን ሆኖ አይደለም። መጽሐፍ ቅዱስ ላይም ያው ማንም ሀጢያት የሌለበት ሰው ቢኖር ይውገራት ይላል። እና ሁሉም ሰው እኛም ብንሆን ሀጢያት አለብን። እኛ ብዙ ሰው ብዙዎችን በግለናል። እና ያው አንቺ እንዲሁም ይቅርታ በመጠየቅሽ በጣም ደስ ብሎኛል። እንደዚህ ሁነሽ እንደዚህ አፍረሽ ባለፈው ነገር ስለመጣሽ በጣም ነው አፕሪሺየት ማድረግሽ። እና አታስቢ ግን ራስሽ ላይ ነው መጀመሪያ። እና ጓደኝነታችን የሚለው ነገር ለወደፊት እንትም ንለና ዋናው አንቺ ስትኖሪ፣ ቤተሰብም እዚህ ጋር እያየ ያለው የአንቺን እንደዚህ ሆኖ ሳይ በጣም ትንሽ ይደብሯል። ደግሞ በእምነትሽ መጽናት አለብሽ። ቤተክርስቲያን ሂጅ። አሁንም ትንሽ ሆስፒታል ቀጠሯለሽ።